ሰላም ሰላም ውልዲ ተመልካቾቻችን፣ እንዴት ዋላችሁ? እንዴት ለዚህ ሰዓትና ደቂቃ ደረሳችሁ? ላይክ ሼር፣ ሰብስክራብ እያደረጋችሁ አበረታቶች። ሰብስክራብ አድርጉኝ፣ አበረታቱኝ፣ አንድ ሺ ያስገቡኝ ባካችሁ። ሩታችን ዛሬ መታለች፣ በጣም አምሮበታል። ባይዛዌ በጣም አምሮበታል፣ ታምራለች። እግዚአብሔር እየሆነ እንትን አላት ምንድነው? የሚባለው የሆነ ነገር አላት። ታምራለች። በቃ ውበት ከውበት በላይ ምንድነው? ሞጎስ አላት። የሆነ ሞጎስ አላት። ታምራለች። በጣም አምሮባት መጣች። ከማርቆስ ጋር መጣች። በማርቆስ ቻናል። በራሷ ቻናል ብትመጣ ምናለበት። እግዚአብሔር የሷ ቻናል ቶሎ እንዲፈጥንለት ማለት ነው። ግን በማርቆስ ቻናል መታለች። ሩታችን እንኳን ደህና መጣሽ። አንቺ ከዚህ በላይ ገና ጀግነሽ ማለት ነው። ብዙ ነገር አወራች አለቀሰችም፣ ችግር የለም። የዛሬ ማልቀስ ነገ ደግሞ ፈጣሪ ልጅሽን ከወደ ወደ ጀርባ አርጎሽ ጠንክሬሽ ሰርተሽ ከውም በፊት የሰራሹ ከሱ ጋር ሆነሽ የሰራሹ በፊት ጀግነሽ ሰርተሽ እንደምታሳይን እናውቃለን። በጣም ጀግና ሴትንሽ፣ እንኮራብሻልን፣ እኛም ደግሞ እናበረታትሻልን። እንዳጠፊ ብቻ እንዳጠፊ ብቻ አንቺ እና አንቺ ብቻ ኖሪልን። በጣም እኛ ሴቶች ሴቶችን ማበረታታት አለብን። ሴቶች እነሱ የሆነ ነገር ሲሆኑ ከምናለክስ ያው ጥፋት ካለባቸው ጥፋት ላይ አስተያየት መስጠት ነው እንጂ ሴቶችን መጥላት አይቻልም። ሴቶች ሴቶች መደገፍ አለብን። ሁላችንም ሴቶች እስከሆን ድረስ በእኛ ቤት አንድ ቀን መግባቱ አይቀርም ማለት ነው ሁሉም ነገር። ስለዚህ ሴቶችን መደገፍ አለብን። ካጠፉ ጥፋት ይሄ ይሄ ነው ብለው ጥፋቱም መስጠት ነው እንጂ ሴቶችን እንደንጠላ ሴቱንን ማለት ነው። ለምን ሁላችንም ላይ ሊደርስ ይችላል፣ በራችን ሊያንኳኳ ይችላል። ስለዚ ከማርቆስ ጋር መጣችና ማርቆስ በእውነት በጣም ኩሩ ወንድም ነው። ከጎንሽ ነኝ ከጎንሽ ነኝ ሁል ጊዜ እያለ ማለት ነው። እንኳን አንተ ራሱ መልካም ሰው ከጎኑ አለ። ያው ከሁም በኋላ ላንገናኝ እንችላለን ምናምን እያለው ነው። ስለዚህ አንቺ ቤተሰብ ጋር ሆነሽም ብቻሽን ሆንሽም እንዳጠፊ ብቻ ነይ ቅበልልን እና እህቶችሽ እናበረታታለሽን በጣም ጀግናነሽ ጀግነሽ፣ ከዚህ በላይ ሰርተሽ ደግሞ እንደምታሳይን ከሄ ከዚህ ጉዳት ወጥሽ ደግሞ ጀግነሽ ሰርተሹ ማለት ነው እንደምታሳይን እናምንሻለን። እና ማርቆስ ደግሞ የክርስትና አባት የክርስትና አባት ሚዜ የክርስትና አባት መሆን ይችላል፣ እንደ ሚዜ ወንድም ነው፣ ግን የክርስትና አባት መሆን ይችላል። እኔ አላቅም፣ ግን ይሆናል፣ አልመሰለኝም። እንደዛ ነው ደግሞ። ፈጣሪ ልጅሽን አሳቅፎሽ እንደምትመጪ እናቃልን። አንቺ ጀግና ሴት ሆንሽ፣ ከዚህ በላይ ያልቅሱ እዛ ቤት ያልቅሱ፣ እንደፈለጉ ይሁኑ ምናምን እዛ የአንቺ ስም መጥፋት የተነሳ ላይ አንቺ ደግሞ መረማመድ አለብሽ ማለት ነው። እነሱ ላይ ተረማምደሽ ልታሳይ ይገባል ማለት ነው። ጀግና ሆነሽ፣ ጀግና ሴት ነሽ። ጀግና እናት ሆነሽ ለብዙ አንገት የሚደፉ ቤት የሚደበቁ እናቶቻችን እህቶቻችን ምሳሌ ሆነሽ እንድትመጪ እንፈልጋለን። ፈጣሪ ካንቺ ጋር ይሁን። በሰላም ሁለት ያርግሽ። በርቺልንና ናይልን የሁል ጊዜ እንቀበልሻለን። በይ ደህና ሰንብቱ። ሰብስክራይብ አርጉኝ፣ አበረታቱኝ። ውዶች ያደራችሁ ሰብስክራይብ አርጉኝ።